ጀብደኛው ሞሳድ። ሞሳድ ምስጥር ነው። ሞሳድ ሁሉም ሰው ነው። ሞሳድ በሁሉም ቦታ ነው። ምናልባት ጎረቤትህ ወይም ጓደኛ ከአንዳንዴ ሲያስፈልግህ ከቤተሰብ አባላት ውስጥ ሊሆን ይችላል። ችኩል አይደለም። ለአንድ ተልዕኮ ዓመታትን ይጠብቃል። በዝንጉነት ሳይሆን በቀመርና ስሌት ሰፊ ጊዜን ይወስዳል ሲያቅድ። ብዙ ይቆይ እንጂ ተልእኮውን ሲፈጽም በብርሃን ፍጥነት ነው። ብዙ ጊዜ ተልእኮውን ካጠናቀቀ በኋላ ነው ዓለም የሚረዳው። አንዳንዴ አንድ ከተልእኮው ውስብስብነትና የማይታሰብ ከመሆኑም የተነሳ ምስጢር እንደሆነ ይቀራል። ሞሳድ ደጅ ሰሪ እንጂ ተናጋሪ አይደለም። ውዳሴና ክብር ክብርን ከማንም አይፈልግም። ለዚህ ነው ተልእኮውን ከጨረሰ በኋላ እንዲያረኩ እንዲሰራው ብለው የማይፎክረው። ሞሳድ የጦር ሜዳ ቡድን አይደለም። ሞሳድ መንፈስ ነው። ድንበር የለውም፣ ዩኒፎርም የለውም፣ መልክም የለውም። ማንንም አያውቀውም፣ አያየውም። የዓለም ልሂቃን የስለላ ጥበብና ትምህርት ለሞሳድ አይሰራም። ሞሳድ የራሱን መርህና ደንብ ለራሱ ያዘጋጃል። የሞሳድን መሪ ቀለም አለው ሊኮርጀውም አይችልም። ምክንያቱም ሞሳድ ለእያንዳንዱ ተልዕኮ የተለየ መሪን ስለሚከተል፣ ብዙ ሀገራት ዘመኑን የሚመጥን ዘመናዊ የስለላ ጥበብን ሲተገብሩ፣ ሞሳድ ዘመኑ ያልደረሰበትን ምስጢራዊ ስለላ መርህን ይተገብራል። የዘመኑን የስለላ ጥበብ ለዓለም እንደገና ይጽፋል። ከተራ ባለሙያ እስከ ከፍተኛ የመንግስት አማካሪ በስለላ አህመር ሙያዎች ውስጥ ተደብቆ በማይታዩ አባላቶቻቸው የማይታመኑ ሞሳድ ተልኮቹን በድፍረት ይፈጽማሉ። ተልኮቹ ብዙ ጊዜ የፊልም ድርሰት ቢመስሉም ሁሉም እውነተኛ ናቸው። ያም ታሪክ ብቻ አይደለም፣ አሁን ዓለምን የሚያነጋግሩ ጀብዶችን በፍጥነት ይፈጽማል። የሞሳድ ተግባራት የማይታመን የሚያደርጋቸው ስኬት ብቻ አይደለም፣ ነገር ግን የሚፈጽሙበት መንገድ ነው። አባላቶቻቸው እንደ ነጋዴዎች፣ ጋዜጠኞች፣ መሐንድሶች እና የእርዳታ ሰራተኞች እና የተለያዩ መንገድ በመጠቀም ተልኮን በሚፈጽሙበት ሀገር ውስጥ ያለ ስጋት ለአመታት ይኖራሉ። አንዳንዴ በሰዓታቱ ስለሚፈጽም ተልኮ አስር እና ሀያ አመታትን ይኖራሉ። በቅርቡ በራን ድምፅ ዛሬ በቅርቡ በራል የፈጸሙትን ጀብጁ ጨምሮ ዓለም ባህድነት ካስደመመው የማይታመን ነገር ግን ስኬታማ የሆኑ የሞሳድ ተልእኮች እና ጀብዶች ከብዙዎቹ በጥቂታችሁ ልናስቃኝ ወደናል። አብራችሁን ቆዩ። አንደኛ ኦፕሬሽን ዳይመንድ 1966 የሶቪየት ሚግ 21 ተዋጊ ጄት ያለምንም ተኩስ ምንም ኮሽ ሳይል የመስረቅ ተልኮ። ይህ ተልኮ የተፈጸመው በራክ ሲሆን ተልኮን የፈጸሙት በራሳቸው በራቅ አብራሪ መሆኑን ለማማን ያዳግታል። ቢሆንም ግን ሆኗል። ሞሳድ የራቅ ፓይለትን ሀገሩን እንዲከድና በጊዜው እጅግ የተራቀቀውን የሶቪየት ጄት በቀጥታ ወደ እስራኤል እንዲበር አሳመኑት። ራቅ ባለም ካሉ እስራኤል ጠላ ሀገራት ከዋነቹ የምትመደብ ናት ታዲያ አንድ እንዴት የራቅ ዜጋ ሀገሩን እያሁን ለጠላት ይሸጣል መልሱ አንዱ ነው ሞሳድ ከፈለገ መሪ ሀገሩንም አባቱን ቤቱንም ይክዳል በቀዝቃዛ የዓለም ጦርነት ወቅት ሚግ 21 ሶቪየት ለአረብ ሀገሮች የቀረበው እጅግ የለቀ የላቀ ተዋጊ ጌቶች ነበሯት ሶቪየት በጠላቶች የተከበበች የእስራኤልን ውርቅ ለማየት ዋክታ ነበር። ነገር ግን ጀብደኛው ሞሳድ ሙኒር ፌድ የተባለውን የራቅ አየር አብራሪን በመንግስት ላይ ተስፋ እንዲቆርጥና እንዲጠላ አደረጉት። ከዚያም የሞሳድ ወኪሎች እንደ ሀገሪቱ ዜጋ በመምሰል ምስጢራዊ ወደ እርሱ ቀርቦ ኤምአይጂ ትዌንቲ ዋን መድረስ ቻለ። ከዚህም የተሻሻለ ህይወት እንደሚኖር እና የጥበቃ እንደሚደረግለት በማሳመን ጥሬ ገንዘብ ለመኖሪያ አቀረቡለት። ይሄ ግን ሙኒር ፌድ በቂ አልነበረም። ምክንያቱም መላ ቤተሰቡ በራቅ ስለሚኖሩ ከነሱ የሚለየው ምንም ጥቅም አስደስተው ነበር። ነገር ግን ለሞሳድ ይህ ቀላል አል ከባድ አልነበረም። አስገራሚ ታምር ከሙኒር ረፊድ የቤተሰብ ሙሉ በሙሉ ከራቅ አመጡት። ሞሳድ በሳምንት ውስጥ የራቅ ደህንነት ድርጅት አንዳች ሲያውቅ የሬፋንም ቤተሰብ አንድ በአንድ ከራቅ አስወጥቷል። ከዚህ በኋላ ሙኒር ምንም ምርጫ የለው ምክንያቱም ቤተሰቡን አስይዟል። ቀኑ ሲደርስ ሬድ ሚግ 21 የተባለው ጄት በድሮ በዮርዳኖስ አቋርጦ በሰላም ወደ እስራኤል ማለፍ ችሏል። ይሄ ጀት እጅግ ተጠንቶ የተሰራ በመሆኑ ይህን ተልኮ እስራኤል ከሽንፈት በመታደግ በ1967 የእስራኤል አረብ ጦርነት የአየር ኃይል ሚዛኑን ወደ እስራኤል ቀይሯል። ይህ ሁሉ ሲሆን አንድም ጥይት ሳይተኮስ መሆኑን ለዓለም ትንግርት ሆኖ ተመዝግቧል። ሁለተኛ ኤሊሆን፣ የሶርያ ከፍተኛ ሚኒስትር የሆነው ሰላይ አስደናቂ ተልኮ? ኢሊሆን ተልእኮውን በሚፈጽምበት ሶሪያ የከፍተኛ ሚኒስትርነት ስልጣን ማግኘት የቻለ ድንቅ የሞሳድ ሰላይ ነው። በተልእኮው የሶሪያ ወታደራዊ ምስጢሮችና ቦታዎች ለእስራኤል ያለምን ድካም ማወቅ ተችሏል። ይህ ተልእኮ የማይታመን የሚያደርገው አንድ ስራዊ ሰላይ የሶርያ ምስጢሮችን ወደ እስራኤል እየላከ ሳይደርስ ሳይደረስበት ስልጣኑ እየጨመረ የሶሪያ መከላከያ ሚኒስትር ሊሆን ሚኒስትር ሊሆኑ መቃረቡ ነበር። ሊዮሐን ከሞሳድ በጣም ታማኝ አባላት አንዱ ነው። እንደ አውሮፓውያን አቆጣጠር በ1960ዎቹ መጀመሪያ ላይ ማንነቱን በመቀየር በአርጀንቲና የተመሰለ የካሜል አሚን ታቤት ሀብታም የአረብ ነጋዴ ማንነትን ተላበሰ። አርብኛ ቋንቋን አቀላጥፎና በግሩም ሁኔታ መናገር እንዲታመን የረዳው ኋን የሶሪያ ፖለቲካና ወታደራዊ ስልጣን ከፍተኛ ድረሰ ለመድረስ በሀገሪቱ በሃገሪቱ መሪዎች የታመነ ሆነ። የተመሸገውን የህያናና ኃይቲ ጨምሮ ወታደራዊ ካምፖችን መጎብኘት ቻለ። አልፎም ተርፎም ለጀኔራሎች የቅርብ ወዳጅና አማካሪ ሆነ። እነዚህም ወታደራዊ ቦታዎች እስራኤል በ1967 ጦርነት በቀላሉ መውደም ችላለች። ይህ ሁሉ ሲሆን ኋን በአፓርታማ ውስጥ የተደበቀ ሬዲዮን በመጠቀም ከፍተኛ ሰላም ስጥራይ መረጃን ወደ እስራኤል በቀላሉ ያስተላልፍ ነበር። የእሱ መረጃዎች የእስራኤል ወታደሮችን እቅድ ቀላልና ስኬታማ አደረጉ። በመጨረሻም ከዓመታት በኋላ የሶሪያ ደህንነት ደርሶበት በ1965 በደማስቆ ተገደለ። ነገር ግን እርሱ ቢሞቱም ገደሉና ተጽዕኖ አሁኑ በእስራኤል ብሔራዊ የስለላ ታሪክ ውስጥ ያስተጋባል። ሶስተኛ የእግዚአብሔር ቁጣ ከ1972 እስከ 1978 የሙኒክ ገዳዮች የማደን ተልዕኮ በአውሮፓና መካከለኛው ምስራቅ የሚንቀሳቀሱ ጥቁር ሴፕቴምበር የተባሉ አሸባሪዎች ማዳን የዚህ ተልዕኮ ትኩረት ነበር። ሞሳድ በማይታመን ሁኔታ አሸባሪዎቹን አህጉራትን ተሻግሮ መግደል ቻለ። ለአውሮፓና ቁጠጠና በ1972 ከሙኒክ ኦሎምፒክ በኋላ 11 እስራኤላን አትሌቶች በፍልስጤም ቡድን ከተገደሉ በኋላ እስራኤል የዜጎቿን ደም ለመበቀል ቃል ገባች። ለዚህም ተልዕኮ ከሞሳድ የተሻለ አልተገኘም። የእግዚአብሔር ቁጣይ የተባለው ተልዕኮ ለ16 ዓመታት የፈጀ ተልዕኮ በድል አጠናቀቀ በዚህ ተልእኮ የምስጥር ቡድንና መንፈስ የተባሉ አባላቶቹን በማዋቀር በፈረንሳይ በጣሊያን በሊባኖስ በኖርዌይ እና ሌሎች አካባቢዎች ገዳዮቹን አንድ በአንድ ገደለ ከእነዚህም አንዳንዶቹ በሆቴል ክፍሎች ውስጥ በመርዝ ሌሎቹን በከተማ ጎዳናዎች ላይ ሲራመዱ በቅርብ ርቀት በማይታወቅ ሰው በጥይት ተመትቶ ተገደሉ በአንድ አጋጣሚ የሞሳድ አባላት በቤሩት በአሸባሪ አልጋ ስር ፈንጆች አፈነዱ ለዚህ ነው ሞሳድ የት መሆን ይፈልጋል እንጂ የት ነው ያለው የማይባለው ምክንያቱም ሞሳድ ከፈለገ መኝታ ቤት ውስጥ ሊሆን ይችላል ለዚህ ተልዕኮ በደርዘን የሚቆጠሩ የሐሰት ፓስፖርቶችን በመጠቀም እንደ ቱሪስቶች ጋዜጠኞች ፍቅረኛሞችና ዲፕሎማቶች በመምሰል በነፃነት ከሀገር ሀገር ይንቀሳቀሱ ነበር ይህ ተልዕኮ ስለ በቀል ብቻ ሳይሆን ለዓለም መልእክት ነው ማንም እስራኤል ገድሎ በሰላም አይተኛም ለባመን ከብድም ስለ ስለላ ታሪክ ውስጥ ካሉ አስደማሚና የተጠና ውጤታማ የበቀል ዘመቾች አንዱ ተደርጎ ይወሰዳል። አራተኛ ኦፕሬሽን ኢንተቤ 1976 በአፍሪካ የታገቱ ታጋቾችን የማደን ተልእኮ ኡጋንዳ፣ ህንቴቤ አየር ማረፊያ፣ የፍልስጤምና የጀርመን አጋቾች ያገቷቸው 102 ታጋቾች ከእስራኤል 4000 ኪሎ ሜትር ርቆ በእኩለ ሌሊት የድፍረት ወረራ በማድረግ ዜጎቻቸውን ታደጉ። በ1976 የፈረንሳይ አውሮፕላን ተጠልፎ በኡጋንዳ ህንቴቤ አውሮፕላን ማረፊያ ለማረፍ ተገደደ። በወቅቱ አምባገነኑ ኢዲ አሚን ዳዳ አጋቾቹን በደስታ ተቀበለ። ከታጋቾች ውስጥ ከመቶ በላይ የእስራኤልና የአይሁድ ዜጎች ይገኛሉ። ይህ ሲሆን የዓለም ዝምታ ቢመለከትም፣ ሞሳድ ይህንን እንዲሆን አልፈቀደም። በአፍሪካ ውስጥ ያሉ አባላቱን የአየር ማረፊያ ሰራተኞችና የንግድ አማካሪዎቹን በመምሰል መረጃን አሰባሰበ። የአየር መንገዱን የተርሚናል አቀማመጥ፣ የጥበቃ ብዛውቶች እና የታጋቾች ቦታ በአጭር ጊዜ ውስጥ ማወቅ ቻለ። በመቀጠልም የእስራኤል ኮማንዶ በአንድ ሌሊት 4000 ኪሎ ሜትር በመብረር የኡጋንዳ ጦር ልብስ ለብሶ የአየር መንገዱን በደቂቃ ውስጥ ወረሩት። ከዚያም ጠላፊዎቹ በሙሉ በመግደል ከመቶ ስድስት አጋዦች መካከል መቶ ሁለቱ መታደግ ችለዋል። ይሄ ተልዕኮ ዓለምን ያስደነቀ ነበር። በዚህ ተልዕኮ አንድ የእስራኤል ኮማንዶ ብቻ ሲሞት በአጋጆቹ በኩል የተረፈ የለም። ይህ ሁሉ ሲሆን የአገሪቱ መንግስት ፈቅዶ ወይም ገዝ። አግዟቸው አይደለም ሞሳድ ስለሆነ እንጂ የኩቱ ጠቅላይ ሚኒስትር ዮናታን ኔታውን ማለትም ይሁኑኑ ያሁኑኑ ጠቅላይ ሚኒስትር ቤንጃሚን ኔታውን ወንድም ኤንቴቤ የእስራኤል ጠላቶች ምንም ርቀት ቢያክል ሊከልልም እንደማይችል አረጋግጦ አረጋግጠናል በማለት ሞሳድን አወድሶታል አምስተኛ ኦፕሬሽን አንበሳው ተነሳ 2025 የኢራን የዓመታት ኒውክለር የማብልጽግ ልፋትን በቅጽመት ማምከድ በዚህ የኢራን ወታደራዊ አመራሮችና ወታደራዊ ተቋማትን ወድሟል። ሞሳድ የኢራን አየር ቁጥጥር ሳያውቅ ሰዋል አውሮፕላኖችን በድብቅ አስገብቷል። ይህን ለማድረግ የመከላከያ ሰዎችን በመጠቀም ትኩረት ቀይሮ የአየር መከላከያ መሪዎችን ዓይን አሳወረ። በጥቂት ጊዜ ውስጥ እስራኤል በራን ላይ ፈጣን የአየር ጥቃት በመሰንዘር ከ12 በላይ ዋና አዛዦችን መግደል ችላለች። ከነዚህ ውስጥ አርጂሲ ኃላፊ ሁሴን ሰሊማን፣ የቁዱስ ፕሮክሲ ኃላፊ ሰይድ አዚድ፣ በርካታ የኒውክለር እና የሳይበር ኦፕሬሽኖችንም ጭምር ነገር ግን የአየር ድብደባ የብዙ ዓመታት እቅድ ውጤት ነበር። ዋና ተልዕኮ በሞሳድ አስቀድሞ ወደ ራን መግባት ነበር። ድሮኖቹን በምስጢር ወደ ራን ለወራት ሲያስገባ በመኪና መለዋጫ፣ በቴሌኮም ሳጥኖችና በእርሻ መሳሪያዎች እያመላለሰ ነበር። የሞሳድ አባላት ማህንድሶች፣ ቴክኒሽያኖች እና የእርዳታ ሰራተኞች በመምሰል ድሮኖቹን በመከላከያ ተቋማት አጠገብ ተከሉ። በሰው ሰራሽ አስተውሎ ተደግፎ የኢራን ወታደራዊ እንቅስቃሴዎቹን ተከታተሎ በመምታት ትክክለኛውን ጊዜ በመጠበቅ የኢራን ባለስልጣናት እና ወታደራዊ አዛዦችን መምታት ቻሉ። ለዚህም የውሸታ የአደጋ ጊዜ ማንቄዎችን በማሰማት አዛዦችን አዘናግቷል። የኢራን ባለስልጣናት ከጥቂት በኋላ ሞሳድ በኢራን ውስጥ በተለያዩ ዜጎች ሲረዳ እንደነበር ተናግሯል። ይህ የውትድርና ስኬት ብቻ አልነበረም፣ የስነ ልቦና የበላይነት እንጂ። የሞሳድ ትልቁ የመሳሪያ ምስጢራዊነቱና ተግስቱ ነው። ከደማስቆስ ከቴራን ሞሳድ በግምት የሚሰራ እንዳልሆነ ያስመሰከረበት ጀብድ ነው። ሞሳድ ነጋዴ፣ የቧንቧ ሰራተኛ፣ ትርጓሚ፣ ቱሪስት፣ ቴክኒሻን፣ ፕሮፌሰር፣ ሁሉም ነው። ለሞሳድ ብንም ያስከፍላል። እስራኤል አሸናፊ መሆን አለባት። ሞሳድ ሁሉም ሰው ነው። ሞሳድ በሁሉም ቦታ ነው። እነዚህ ስሩ ስራው ጨርሶ ተሰውሯል። የሙሳድ ጀብድ አያልቅም። እኛ በዚሁ ናብቃ። ቸር ለሁላችን